ሚም ፊደል ዓለም ላይ ከሚገኙ አብዛኛዎቹ ምናልባችም ሁሉም ቋንቋዎች ላይ የምናገኛት ፊደል ስትሆን ለማንበብም በጣም ቀላል የሆነች ፊደል ናት። ቁርአን ላይም ሐረካ ተቀምጦባት ማለትም ፈትሓ ወይም ከስራ ወይም ዶማ ተቀምጦባት ካገኘናት ምንም የተለየ የአነባብ ህግ የማትጠይቅ ሲሆን እንደ ማንኛውም ፊደል ቀለል አድርገን አነባታለን። ለምሳሌ ولا يأبى كاتب أن

ስለዚህ ማንኛውም ሐረካ ተቀምጦባት ካገኘናት ምንም የተለየ አነባብ የላትም እንደ ማንኛውም ፊደል በቀላሉ እናነባታለን። ይህ ብቻ አይደለም፣ ከዚህ በተጨማሪም ከላይዋ ላይ የሱኩን ምልክት ተቀምጦባት ካገኘናት እንዲሁ እንደተለመደው በግልጽ ያለ ምንም የተለየ አነባብ በቀላሉ እናነባታለን። ለምሳሌ ለኩም ዲኑኩም፣ ወሊየዲን፣ አምሁም፣ በሉ ሰቢል አም ለም የዕሪፉ ረሱለሁም ፈሁም ለሁ ሙንኪሩን። ስለዚህ በአጭሩ ሚም ፊደል ሐረካ ከተቀመጠባት ምንም ችግር የለውም፣ በቀላሉ እናነባታለን። እንደዚሁ ስኩን ከተቀመጠባትም ምንም ችግር የለውም፣ በቀላሉ እናነባታለን። ችግሩ ምን ላይ ነው? ታዲያ ችግሩ ከሚም ስኩን ቀጥሎ በአ ፊደል አለያም ሚም ፊደል የመጣ ጊዜ ነው። የዛኔ ግን ለየት ያለ አነባብ ይኖራታል አንደኛ

እነዚህ አንቀጾች ላይ እንዳስተዋል ነው፣ ሚሟ ላይ ምንም አይነት ሐረካም ሆነ ምንም አይነት ምልክት የለባትም። ስለዚህ ሱኩናት ማለት ነው። ታዲያ ከዚች ሱኩን ከሆነችው ሚም ቀጥሎ በአፊደል በመምጣቱ የሚሙ የአፍንጫ ድምፅ ላይ ሁለት ሐረካ ያክል ቆይተን አንብበናል። ሚሟን በግልጽ ግን አናነባትም። ወማሁም ቢሙሚኒን ወይም ደግሞ ወመን ያተሲም ቢላሂ ብለን በግልጽ አናነብ። ይልቁንስ የሚሟ የአፍንጫ ድምጽ ላይ ወይም ደግሞ ጉናዋ ላይ ሁለት ሐረካ ያክል ቆየት ብለን እናነባለን ማለት ነው። እዚህ ላይ ታዲያ ይህ ህግ የሚሰራው ሚሞ

እነዚህ አንቀጾች ላይ እንዳስተዋል ነው፣ ከሚም ፊደል ቀጥሎ ባ ፊደል ቢመጣም ሚሟ ራሷ ሐረካ ያላት በመሆኑ ምንም የተለየ አነባባይ ኖራትም ሚሟን በግልጽ እናነባታለን። ሁለተኛ ከሚም ስኩን ቀጥሎ ሚም ፊደል ራሱ ከመጣ ሁለቱንም ሚሞች አንድ ላይ በማዋሃድ ወይም በመጨፍለቅ ልክ እንደ አንድ ሚም አድርገን አጥብቀን በማንበብ የጉና ድምፁ ላይ ሁለት ሐረካ ያክል ቆይተን እናነባለን። ባጭሩ ከሚም ስኩን ቀጥሎ ሚም ከመጣ ሁለቱንም ሚሞች እንደ አንድ ሚም ጨፍልቀን ወይም አዋህደን በማንበብ የጉና ድምፃቸው ላይ ሁለት ሐረካ ያክል ቆየት ብለን እናነባለን ማለት ነው። ለምሳሌ ولا تخرجون انفسكم من

ስለዚህ እነዚህን ሁለቱን ሚሞች ለየብቻ ነጣጥለን አናነብም፣ አንፉሰኩም ሚንዲያሪኩም ብለን ማለት ነው። ይልቁንስ ልክ እንደ አንድ ሚም ጨፍልቀን አዋህደ እናነባለን። የጉና ድምፁ ላይ ሁለት ሐረካ ያክል መቆየት እንዳንረሳ። ሶስተኛ ሚም ፊደል ራሷ ላይ የሸዳ ምልክት ተቀምጦባት ካገኘናት፣ የዚህን ጊዜ የጉና ድምጿ ላይ ሁለት ሐረካ ያክል ቆየት ብለን እናነባታለን። ለምሳሌ

ስለዚህ ባጭሩ ሚም ላይ የሸዳ ምልክት ካገኘንባት ቀጥታ የጉና ድምጿ ላይ ሁለት ሐረካ ያክል ቆየት ብለን በማንበብ እናነባታለን ማለት ነው። እዚህ ላይ አንድ መርሳት የሌለባችሁን ጠቃሚ ነገር ልንገራችሁ። እሱም በእነዚህ በሁለቱ ምሳሌዎች መካከል ያለውን ልዩነት ጠንቅቃችሁ ማወቅ ይኖርባችኋል። ثم ما المكذبين የመጀመሪያው ምሳሌ ላይ እንዳስተዋልነው ሁለቱ ሚሞች በተከታታይ ቢመጡም ነገር ግን ለየብቻ ነጣጥለና ያነበብናቸው ثم ለምን ከተባለ የመጀመሪያው ሚም ሐረካ ስላላት ወይም ሱኩን ስላልሆነች ነው። ሆኖም ሁለተኛው ምሳሌ ላይ እንዳስተዋል ነው ሁለቱ ሚሞች በተከታታይ መጥተው ልክ እንደ አንድ ሚም ጨፍልቀን ያነበብናቸው አነ ሚንኩም ሙከዚቢን፣ ለምን ከተባለ የመጀመሪያው ሚም ሐረካ ስለልላት ወይም ደግሞ ሱኩን ሆና ስለመጣች ነው። ስለዚህ የመጀመሪያው ላይ በኢዝሃር ነው የምናነበው፣ በግልጽ ሁለቱንም ለየብቻ ነጣጥለን እናነባለን። ሁለተኛው ላይ ደግሞ በኢድጋም ወይም ልክ እንደ አንድ ፊደል ጨፍልቀን አዋህደን ሁና አድርገን

ስለዚህ ሁለት ሚሞች በተከታታይ መጥተው የመጀመሪያው ሚም የተሐረከ ወይም ስኩን ያልሆነ ከሆነ ሚሞቹን ለየብቻ ነጣጥለን በግልጽ ነው የምናነባቸው። ሆኖም ሁለት ሚሞች በተከታታይ መጥተው የመጀመሪያው ሚም ስኩን ከሆነ ግን ጨፍልቀን ወይም ደሞ ኢድጋም አድርገን በጉና እናነባለን ማለት ነው። እስኪ ሁለቱንም የአነባብ አይነት የያዘ አንቀጽ እንመልከት።

ስለዚህ እዚህም አንቀጽ ላይ እንዳስተዋል ነው የመጀመሪያዎቹ ሁለቱ ሚሞች በተከታታይ መጥተው ጨፍለቀን አንብበናቸዋል። ምክንያቱም የመጀመሪያው ሚም ሱኩን ስለሆነ ማለት ነው። ቀሪዎቹ ሁለቱ ሁለቱ ነው የመጡት ሚሞች ላይ ግን ለየብቻ ነው ያነበብናቸው። ምክንያቱም የመጀመሪያው ሚም የተሐረከ ስለሆነ ማለት ነው። በጥቅሉ ሚም ፊደል ሐረካ ካለው አልያም ከላዩ ላይ የሱኩን ምልክት ከተቀመጠበት ያለምንም የተለየ አነባብ እንደ ማንኛውም ፊደል በግልጽ እናነባዋለን ማለት ነው። ሆኖም ከሚም ሱኩን ቀጥሎ ባእ ፊደል ከመጣ አልያም ራሱ ሚም ፊደል ከመጣ አሊያም ደግሞ ሚሙ ራሱ ላይ የሸዳ ምልክት ተቀምጦበት ካገኘን የጉና ድምፁ ላይ ወይም የአፍንጫ ድምፁ ላይ ሁለት ሐረካ ያክል ቆየት ብለን አንብበን ወደ ቀጣዩ ፊደል እናልፋለን ማለት ነው።